በዚህ ላይ የትላንትና ምን ነው ፈራሽ የእኔ ውድ ይሄኔ ውድ በጣም እኔ ለነሱ ክብር ስላለ አንቺ ስታወሪ ማለት ነው ስኪን የጨረስኩ ምንድነው የምታደርጊ?

ስልጨርስቆይጨርስ ሉኒ ያጣፊ በጣም ወድሻለው፣ አፈቅርሻለው፣ አከብርሻለው። በዘላለም ከእንቺ ጋር እንድኖር ምኞቴ ነው፣ አይለጅኝ ፈጣሪ። በዚሁ ደግሞ ልጅ ሰኒ አብቅን ሊገልጽ ልጅ ሰኒ የእኛ እናታችን፣ መካራችን፣ ሚከራችን በጣም አንቺን ብቻ ኑሪ ችግር የለም በህይወቴ አንቺ ተከተሽ ማየት አልፈልግም አንቺ ከሰው ብር ተበድረሽ ማየት አልፈልግም አንቺ እንኳን የተበድረሽ ብር ካለ ኮላልዜ ስጥቼ ለአንቺ መልስሻለው አንድ ኮላልዜም ለአንቺ ስጥሻለው ለአንቺ አይፎን ከሌለ ኮላልዜ ሰጥቼ አንድ ኮላልዜ ሰጥቼ አይፎን ገዛሻለው አንቺ ብቻ ኑርልኝ በህይወትሽ ደምቀሽ ፈግተሽ አንቺ የኔ እናት በጣም ነው ሞተሽ

እና ሰንየ እግዚአብሔር ይጠብቅሽ፣ ከክፎም ድሮ ይጠብቅሽ። እግዚአብሔር ለአንቺ አቅም ይሁንልሽ፣ ለሀይሚም አቅም ይሁንላት። አስጨናቆችሽን፣ ጥላቶችሽን ከእግር ስር ይውደቁ። ማውደቅሽ የሚፈልጉ ማንችን ዝቅ እንድቲ የሚፈልጉ ሰጣኖችሽ ካለሽ እግር ስር ይወድቃሉ። ሀይምዬንም ትልቅ ደረጃ ትደርሳለች። እኔ ለእናንተ አንድ ኩራርቴን ሰጥቼ አይፎን ገዛችኋለሁ ፏበሉ

እናንተ ያስባችሁ እናንተ ምን ላይ ናችሁ? ባላችሁ እኔ እጄን ቆርጬ እዚህ ቁጭ አልኩት እኮ በፈጣሪ ይሄው መንፈሱ ሰኒ መንፈሱ እየወጣ ነው፣ አሁን እየወጣ ነው። ወላ ጥፍሬን ቆረጥኩት ማለት ነው። ሳኒ ትጮ አለች ብዬ እኮ ነው። ምክንያቱም ቤቷ ዋሪኝ እያለነ በፈጣሪ